ወደ ራሳቸው የተኮሱት ፕሬዝዳንት ኢሳይያስ አፈወርቂ። ጤና ይስጥልኝ። ይህ ቀለም ልዩ ትንታኔ ነው። የዛሬው ትንታኔያችን በፕሬዝዳንት ኢሳይያስ አፈወርቂ የኤርትራ 34ኛ ዓመት የነጻነት በዓል ንግግር ላይ ያተኩራል። አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ። ይህንን ቪዲዮም ላይክ፣ ሼር እና ኮሜንት ማድረግ አትርሱ። አሁን ወደ ትንታኔው አልፋለሁ። ወደ ራሳቸው የተኮሱት ፕሬዝዳንት ኢሳይያስ አፈወርቂ።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 ፕሬዝዳንት ኢሳይያስ ክፉኛ ኩርፈዋል። ከኢትዮጵያ መንግስት ጋር የነበራቸውን ግንኙነት በማቋረጥም ከወያኔ ጋር በድብቅ እያሴሩ እንደሚገኙ የአደባባይ ሚስጥር ነው። ኤርትራን ከነጻነት ጀምሮ ለ34 ዓመታት የመሩት ፕሬዝዳንት ኢሳይያስ ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው። የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞማ አስተሳሰብ፣ የኩስና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም እንዲሁም ጦርነት በሰፊው መቀስቀስ ናቸው በማለት ኢትዮጵያንና ከኢትዮጵያ ጋር ናቸው ያሏቸውን የውጭ ኃይሎች ከሰዋል። ፍላጎቶቹን ለማሳካት የውጭ ኃይሎች ባሏቸው እገዛ የኢትዮጵያ መንግስት የጦር መሳሪያ ግዥ እና የወታደራዊ ዝግጅት ላይ እንደሆነም ፕሬዝዳንት ኢሳይያስ በንግግራቸው አንስተዋል። ፕሬዚዳንቱ የኤርትራ ህዝብና መንግስት በኢትዮጵያ ለተካሄደው ለውጥ ድጋፍ በማድረጉና ድንገት በተፈጠረው ለውጥ ምክንያት አይቆጩም ሲሉም ተናግረዋል። ካልተቆጩ ለምን ስንት የራሳቸው አጀንዳ እያላቸው ስለ ኢትዮጵያ መንግስት ጊዜ ወስደው ሰፋ ያለ ንግግር ማድረግ እንዳስፈለጋቸው ግን አላስረዱም። በኢትዮጵያ ባለፉት 80 ዓመታት በተሳሳቱ ፖሊሲዎችና በዋሽንግተን አጋፋሪዎቻቸው ምክንያት የተከሰተው የታወቀ ነው ሲሉም ከውጭ ኃይሎች አንድ ለመምዘዝ ሞክረዋል። እውነታው ግን ኢሳይያስ እንደሚሉት አይደለም። በኢትዮ ኤርትራ ጦርነት ወቅት እንኳ ኢሳይያስን የታደጋቸው የአሜሪካ ጫና በኢትዮጵያ ላይ ነበር። ፕሬዝዳንት ኢሳይያስ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡና እርቅ ከፈጠሩበት 2010 ዓ.ም ወዲህ የኢትዮጵያ መንግስት ላይ በይፋ ጠንካራ ትችት ሲያቀርቡ የትናንቱ የመጀመሪያቸው ነው። ላለፉት ሁለት ትውልዶች በኢትዮጵያ የሀገረ መንግስት ግንባታ እድል መጨናገፉን በንግግራቸው የጠቀሱት ፕሬዝዳንት ኢሳይያስ ከቀዝቃዛው ዓለም ጦርነት ወዲህ ኢትዮጵያ ወደ ብሔር ፖለቲካ ጽንፍ ማምራቷን አመልክተዋል። እርሳቸው የሚመሩት ሻቢያና የጡት ልጃቸው ህወሓት የብሔር ፖለቲካን እንደተከሉ ግን በንግግራቸው አልዳሰሱም። በኢትዮጵያ በ2010 ዓ.ም ታይተው የነበሩ ለውጦችን ተስፋ ሰጪ ህዝባዊ ምኞቶች ነበሩ ሲሉ የውጭ ኃይሎችን ያስደነገጠ እንደነበርም ተናግረዋል። ከዚህ ላይ እውነት አንስተዋል። የኢትዮጵያ የለውጥ ጉዞ ለእርሳቸውና ለወላጃቸው ግብፅ እጅግ አስደንጋጭ ነበር። በኢትዮ ኤርትራ መካከል ሰላም እንደተፈጠረና ድንበሮች እንደተከፈቱ በርካታ ኤርትራውያን ወደ ኢትዮጵያ በመግባት የቀሰሙት በሰላማዊ ትግል መንግስት የመቀየር ጉዳይና የዲሞክራሲ ጭላንጭል ልምምድ ለኢሳይያስ መንግስት በእርግጥም አስደንጋጭ ነበር። ለዚህም ነው ወዲያው መልሰው ድንበራቸውንም የአዲስ አበባ አስመራ በረራንም ክርጭም ያደረጉት። የሁለቱ አገራት ግንኙነት እየተሻሻለ ባለበት ጊዜ በተቀሰቀሰው የትግራይ ጦርነት ውስጥ የሁለቱ አገራት ሰራዊቶች በአንድ ተሰልፈው የህወሓት ኃይሎችን እስከ መውጋት ጭምር ደርሰው እንደነበር ይታወሳል። በእርግጥ ወደ አስመራ ሮኬት በመተኮስ ሻዕቢያን ወደ ጦርነት የጋበዘው የብሔር ፖለቲካ ልጁ ወያኔ ነበር። ጦርነቱ በአፍሪካ ህብረት አደራዳሪነት እና በአሜሪካ ታዛቢነት መቋጫ ካገኘ በኋላ የጎረቤት ሀገራቱ ግንኙነት ከመሻከር አልፎ ወደ ፍጥጫ እያመራ ነው። በተለይ ኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎቷ ይፋ ከሆነ በኋላ በኤርትራ በኩል ስጋት ተፈጥሯል። የስጋቱ ምንጭ ኢትዮጵያ የባህር በር ለማግኘት ኤርትራን ልትወር ትችላለች በሚል እሳቤ ሊወሰድ የሚችል ይመስላል። ነገር ግን የስጋቱ ምንጭ ይህ አይደለም። ምክንያቱም ይህ ቢሆን ኖሮ ኢትዮጵያ በሶማሌላንድ በኩል የባህር በር ለማግኘት ስምምነት ስትፈራረም ኤርትራ እፎይታ ባገኘች እና በተደሰተች ነበር። ነገር ግን ይህንን አማራጭ በመቃወም የሞቃዲሾና ካይሮ አገናኝ እና ነገር አቀጣጣይ ነበር የሆነችው ሶማሊያና ኢትዮጵያ በቱርክ አሸማጋይነት ሲሸማገሉ፣ ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብር በመፍጠር ውጥረቱን እንዲባባስ ሌት ተቀን እየሰራች ነው። በቅርቡ ደግሞ ተቀዳሚ ጠላት ከሚሉት የእንጀራ ልጃቸው ወያኔ ጋር በማበር ኢትዮጵያን ለመውጋት እየመከሩ ነው። ኢሳይያስ ንግግር ባደረጉበት ስታዲየም ምን ያህል የወያኔ ሰዎች እንደታደሙ ጭምር እያወቁ ነው። እንዲህ የኢትዮጵያን መውቀሳቸው በይፋ በኤርትራ በኩል ባይነገርም ኤርትራ በኢትዮጵያ ውስጥ ያሉ ታጣቂ ቡድኖችንም በመደገፍ ትከሰሳለች። እንደ ቢቢሲ ዘገባ የሁለቱን ሀገራት ግንኙነት የበለጠ ያሻከረው ጠቅላይ ሚኒስትር አብይ ቀይ ባህር ላይ የባህር በር ሊኖረን ይገባል ማለታቸው ነው። እንደ ኢትዮጵያውያን ግንዛቤ ደግሞ ለኢሳይያስ ኮርፊያ ትልቁ ምክንያት ለኢትዮጵያ ያላቸው ከልክ ያለፈ ጥላቻና ምቀኝነት ነው። ያ ባይሆን ኖሮ ኢትዮጵያ በግዥ ቦታ በቦታ በመለወጥ ወይም በሌላ ሕጋዊ አማራጭ የባህር በር ጥያቄ ለጎረቤቶቿ ስታቀርብ ፕሬዝዳንት ኢሳይያስ አሰብን ለሳውዲ ለመሸጥ ሽማግሌ አይልኩም ነበር። አሰብ ቀድሞውንም የኢትዮጵያ ስለነበርና ኢትዮጵያ አሰብን ያጣችበት መንገድ ትክክል እንዳልነበረ የሚያውቁት ኢሳይያስ ግን ኢትዮጵያ አሰብን እንዳትጠይቅ ለማድረግ የሚችሉትን ሁሉ እየጣሩ በዱቤ ለመሸጥ ጭምር እየሞከሩ ነው። ጠቅላይ ሚኒስትር አብይ የኢትዮጵያን የወደብ ፍላጎት በተመለከተ የቀይ ባህርን ጉዳይ ሳናነሳ በሰላም ቆይተናል እና አሁን ለምን ዝም አንልም? ከኤርትራ ጋር እንዳንጋጭ ቢቀርብንስ? ከጅቡቲ ጋር ብንጋጭስ? የሚል ስጋት ያለባቸው ሰዎች አሉ ብለው ነበር። ዶክተር አብይ ለጥያቄው መነሳት እንደ ምክንያት የጠቀሱት እየጨመረ የመጣውን የኢትዮጵያ የህዝብ ብዛትና የባህር መተላለፊያ ስለሌለው የመልካም ምድር እስረኛ ሆኖ መቀጠል ነበር። ላለፉት 34 ዓመታት በስልጣን ላይ የቆዩት ፕሬዝዳንት ኢሳይያስ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 የውጭ ኃይሎች የውሃን ጉዳይ ያነሳሉ። አባይ እና ቀይ ባህርን፣ የባህር በር ማግኘትን፣ የኦሮሞ ህዝብን የማይወክሉ የኦሮማ አጀንዳ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬቱን ለሚያመቻቸው ሴራ መጠቀሚያ ማድረግ፣ የብሔር ጦርነትን በሁሉም ቦታዎች ማቀጣጠል ሲሉ አቶ ኢሳይያስ ዘርዝረዋል። የተጠቀሱትን አጀንዳዎች የሚያነሱና ወታደራዊ ድጋፍ የሚያደርጉ የውጭ ኃይሎች ግብጽና ኤርትራ መሆናቸውን ኢትዮጵያውያን እንደሚገነዘቡ ግን አልተናገሩም። እነዚህ የታቀዱ ጦርነቶችን ለማስጀመር የጦር መሳሪያዎችና ቴክኖሎጂዎችን ለማግኘት የሚደረገው የግዥ ጥርፊያ ተጓዳይ ፉከራዎችና ወታደራዊ ዝግጅት ሁሉም ያወቀውና የመዘገበው ነው ሲሉም በንግግራቸው ኢትዮጵያን ኮንነዋል የውጭ ጠላት የሚያሰርበት ማንኛውም ሀገር መሰል የቅድመ ዝግጅት ስራ እንደሚያደርግ ፕሬዝዳንት ኢሳይያስ ዘንግተውት ይሆን በለውጡ መቀልበስ የኢትዮጵያ ህዝብ የራሱን ምርጫ ወስደዋል ያሉት ፕሬዝዳንቱ ተቃውሞውን ለማጠናከር እየተዘጋጀ ነውም ብለዋል ይህንን የሚያውቀው ከተቃውሞ ጀርባ የመሸገ መሆኑን ግን ልብ አላሉም። የኤርትራ ህዝብና መንግስት በኢትዮጵያ ለተመዘገበው ለውጥ ያልተቆጠበ ድጋፍ በማድረጉና ከለውጡ በኋላም ድንገት በተፈጠረው ለውጥ ምክንያት እንደማይቆጩ ተናግረዋል። ይሁን እንጂ የኢትዮጵያን ለውጥ አግዞ ያመጣ የኤርትራ ህዝብ ለ34 ዓመታት ያለ ህገ መንግስትና ያለ ምርጫ የተጫነበትን አምባገነናዊ ስርዓት እንዴት መለወጥ እንዳልቻለ ሊያስረዱ አልፈለጉም። ኤርትራና ኢትዮጵያ ለ20 ዓመታት በፍጥጫ ውስጥ ከቆዩ በኋላ የሰላም ስምምነት የተፈራረሙ ሲሆን በዚህም የተነሳ ጠቅላይ ሚኒስትር አብይ አህመድ የኖቤል ተሸላሚ ሆነዋል። በተቾቻቸው ከሀገር ውስጥ ጉዳይ ይልቅ በሌሎች ሀገራት ጉዳዮች ላይ ያተኩራሉ የሚባሉት ፕሬዝዳንት ኢሳያስ በነጻነት በዓል ንግግራቸው ነጻነታችንን ማጠናከር አስፈላጊ ነው ብለዋል። ጠንካራ የመንግስት ቁጥጥር በሚደረግባት ኤርትራ ከፍተኛ የመብት ጥሰትና ጭቆና ያለባት ሀገር መሆኗን የሰብዓዊ መብት ድርጅቶች በየጊዜው በሚያወጧቸው መግለጫዎች እንደሚያመላክቱ ቢቢሲ ዘግቧል። ከኢትዮጵያ ነጻ ከወጣች በኋላ አንድም ጊዜ ምርጫ አካሄዳ የማታወቀው ኤርትራ ሕገ መንግስትና እና ሀገራዊ የህዝብ እንደራሴዎች ምክር ቤት የሏትም። ፕሬዝዳንት ኢሳይያስ በንግግራቸው በሱዳን ስላለው ግጭትም አንስተው ነበር። በውጭ ኃይሎች ያለውን ጣልቃ ገብነትም በእጅጉ ኮንነዋል። ራሳቸው ግን በጀነራል አብዱል ፈታህ አል ቡርሃን የሚመራውን ወታደራዊ መንግስት ድጋፍ እያደረጉ መሆኑ ሲገለጽ የቆየ ጉዳይ ነው። ኤርትራ የራሷን ጣልቃ ገብነት በመርሳት ነው እንግዲህ የሌሎችን በሱዳን ጣልቃ መግባት የምታወግዘው። ለዚህም ነው እንግዲህ የኤርትራን 34ተኛ ዓመት የነፃነት ቀን አስመልክቶ ፕሬዝዳንት ኢሳይያስ ያደረጉትን ንግግር ወደ ራስ የተተኮሰ ጥይት ያል ነው። የቀለም ልዩ ትንታኔያችን ለዛሬ በቃን። በሰላም ቆዩ።